የአማራ ክልል መንግስት ሰላምን ከማረጋገጥ ጎን ለጎን የህዝብ ጥያቄዎችን ደረጃ በደረጃ ለመፍታት እየሰራ መሆኑን የርዕሰ መስተዳድሩ የኢኮኖሚ አማካሪ አቶ ቀለመወርቅ ምረቴ አስታወቁ። ከማዕከላዊና ከምዕራብ ጎንደር ዞኖች የተውጣጡ የማህበረሰብ ክፍሎች በአካባቢው ሰላምና ልማት ዙሪያ በአይከል ከተማ ተወያይተዋል። አገኙ አበባው ተጨማሪ አለው። ከማዕከላዊና ከምዕራብ ጎንደር ዞኖች የተወጣጡ የሃይማኖት አባቶች፣ የአገር ሽማግሌዎች፣ ወጣቶችና ሴቶች በአካባቢው ሰላምና ለማዙሪያ በአይከል ከተማ ውይይት አካሂደዋል። የውይይቱ ተሳታፊዎች ከጎንደር መተማ ሱዳን መንገድ ደህንነቱን ለማረጋገጥና ሰላማቸውን ለመጠበቅ በየአካባቢው እንደሚሰሩ ገልጸዋል። አጥብቀን የምንፈልገው የህግ የበላይነት እንዲከበር ነው። ይህንን ለማስከበር ደግሞ ህዝብም ከመንግስት ጎን አብሮ ይሰራል ማለት ነው። ከጎንደር መተማ መኪና ማቆሙን ሲዩት በምን የመጣ ነው? መጨረሻ መንግስት መንግስት መንግስት እንዴት እንደ ወፍ ጠባቂ አንድ መከላከያ ላንድ ሰው ይሄድ። በምን መፍትሄ ነው አካባቢያችን የምናድነው? በምን መፍትሄ ነው የምናለማው? እኛ ትልቅ ተዋርደናል። ትልቅ ሀገር ጎንደር ነበር፣ አሁን ግን ዝቅ ብለናል። ከሦስት ዓመታት በፊት በአካባቢው ተፈጥሮ በነበረው ግጭት ምክንያት የተፈናቀለ ዜጎችና የፍትህ ውሳኔ ያልተሰጣቸው መፍትሄ እንዲሰጣቸው የውይይቱ ተሳታፊዎች ጠይቀዋል። ተፈናቅረን ይህን ያህል ጊዜ ኑረናል። አሁን ደግሞ ጥሩ ጥሩ የሆነ ጮራ አይታያልኝ። እኛ አሁን እንገባለን የሚል ተስፋ ነው ያለኝ። ውሳኔም ሳያገኙ በአየር ላይ ተንሳፈው በእስር ቤት መከራ የሚበሉ ሰዎች አሉ፣ እነዚህ ይፈቱልን። የማዕከላዊ ጎንደር ዞን ዋና አስተዳዳሪ አቶ አወቃ አስፈሬ የሚነሱ ጥያቄዎችን ለመመለስ የአካባቢውን ሰላም ሕዝቡ በባለቤትነት ማረጋገጥ እንዳለበት ጠይቀዋል። የምዕራብ ጎንደር ዞን ጸጥታ አስተባባሪ ብርጋዴር ጄኔራል አብደላ ማመድ በበኩላቸው የቀደመ ሰላማችን መመለስ አለበት ብለዋል። ቅድሚያ መመለስ ያለበት ጥያቄ የአካባቢያችን ሰላም ነው እሱን እንመልስ። እሱን መልሱና የጠየቃችሁት ጥያቄ በሙሉ ሳይመለስ ከቀረ እኔ ልጠየቅ። በዚህ ውስጥ እንኳ ሆነ አንዳንዶቹን መልስ እየሰጠን ስለሆነማ በዚህ ውስጥ እንኳን በችግሩ ውስጥ እንኳ ሆነ ጉዳዮቹን የምንጠግነው መጀመሪያ መቀመጫችንን እናጠናከር፣ ሰላም እንፍጠር። ሰላም ስንፈጥር ጫካ የወጡት ሲገቡ መንገዱ ሰላም ሲሆን መገናኘት እንጀምራለን ማምረት እንጀምራለን ማረስ እንጀምራለን የሞተ እንቀብራለን፣ የታመመን ጠይቃለን፣ ወደ ድሯችን እንመለስ። የእርሰ መስተዳደሩ የኢኮኖሚ አማካሪ አቶ ቀለመወርቅ ምረቴ የክልሉ መንግስት ሰላምን ከማረጋገጥ ጎን ለጎን የሕዝብ ጥያቄዎችን ደረጃ በደረጃ ለመፍታት እየሰራ መሆኑን ገልጸዋል። የክልሉ መንግስት ቅድም ያነሳችኋቸው ከመንግስት ሰራተኛ ጋር የተያዘ ጉዳይ አሁን እስር ቤት ላይ ያሉ በተመለከተ ተፈናቃይን በተመለከተ ከጥ ጋር የተመለከቱ ጉዳዮች በተመለከተ የራሱን ስራ እየሰራ በየደረጃው የሚፈቱት እየተፈቱ ይሄዳሉ። መንግስት በዚህም ትንሽ ትንፋሽ ባገኘ ሰዓትና ጊዜ አልቦዘንም። አንዱ መደበኛ ስራ የህዝብ ጥያቄ መፍታት ነው። እዚህ አካባቢ ያለ የህዝብ ጥያቄ አለ። እሱ ለመፍታት የሚያስችሉ ስራዎች እየሰራ ነው። ከጎንደር መተማ ሱዳን ያለው አገር አቋራጭ መንገድ ለክልሉና ለሀገር እድገት ወሳኝ በመሆኑ ማህበረሰቡ የሚፈጸሙ እገታዎችና የመንገዱን መስተጓጎል መቅረፍ እንዳለበትም አማካሪው አሳስበዋል። ያለንን አቅም ተጠቅመን የተሟላ ልማት በአካባቢያችን አምጥተን ህዝቡ ተጠቃሚ እንዲሆን ካስፈለገ ሰላማችን ማረጋገጥ አለብን። ከጎንደር መተማ ድረስ ያለው መስመር እዚህ ቤት ባለው ሰው ኃላፊነት ነፃ ሆኖ የምርት ነፃ እንቅስቃሴ ሊኖር ያስፈልጋል። በየቦታው በሚደረጉ የኬላ ቀረጥና ሌላ ሌላ ጉዳይ ተጨማሪ የሕዝባችን ኑሮ ላይ ችግር የሚፈጥሩ ጫና የሚፈጥሩ ሁኔታዎችን እንቀንስ። በአይከል ከተማ ከተደረገው ሕዝባዊ ውይይት በተጨማሪ የክልሉና የዞን አመራሮች ከምስራቅ ደምቢያ ወረዳ ነዋሪዎች ጋር በሰላምና ልማት ዙሪያ በአይምባ ከተማ ውይይት አካሂደዋል።